አንተ ሊሊን እንደምትፈልጋ ታውቃለህ። ስለዚህ እስከ መጨረሻው ለምን ከጌች ጋር እናለያያቸው። እንዴት ብለን ነው የማደርገው? ይኸውልህ ምን መሰለህ? አንተ ቤት ውስጥ በድብቅ ካሜራ ካስቀምጣለህ፣ ከዛም ጌችን ሊያሳምን በሚችል ሁኔታ ከሊሊ ጋር ፍቅር ፍቅር ትጫወታለህ። ከዛን ያንን መረጃ ትይዛለህ። የዛኔ ያሞኝ ሊሊን እስከ መጨረሻው ይጠላታል። ቆንጆ ሀሳብ ነው። ቀላል ነው። ችግር የለውም። ጎበዝ። እንግዲህ ከአሁኑ ቀል ጠፍበል፣ ምንም ሀሳብ እንዳይገባሽ እንኳን እንደዚህ ፎቶ ምናምን ነገር የተሻለ ነገር አንተ እንዲህ አለብ። አንተ እንዲህ ተጨንቅ፣ መጽሐፍ ታነባለህ። የወልቄች መጽሐፉ ምን ይላል መሰለ፣ ነገሮች የሚዘበራረቁት ሊስተካከሉ ሲል ነው ይላል። አንተ የራስን ንግግር እንዳምልክ የተጻፈውንም ያልተጻፈውንም ከቀውዱንም የመጽሐፍ ስላላ፣ እውነት ጌች፣ ያነበብኩት ነው። እንደውም፣ አንድ ልጨምርልን ምን ይላል መሰለኝ ካልደፈረሰ አይጸዳም ይላል። አንተ ራስህ አንደኛው አደፍርስ አይደል እንዴ? እኔ ግጭ እኔማ ፈሌ ፈላስ ፈውኩኒ። አሁን እሱን ተውና በጣም ተጨንቄያለሁ። ሊሊም ተጨንቃለች። በጣም ብር ያስፈልገኛል። ለሊሊ ስል ቢያንስ ተጨማሪ ስራ መስራት አለብኝ። እሱን ስራ ፈልግልኝ። እሺ ካልክ እፈልግልሃለሁ ግን ሁለት ስራ ባንዴ አይከብድህም? ለላም ቀንዷ ከብዳትም፣ ፈልጌ እኔ ይችለዋለሁ። እንዲ እንዲ አባባል እንዲ አባባል ምን መጽሐፍ ላይ ነበረ? ምን መጽሐፍ ላይ ነበር። ውይ ውይ ውይ ውይ መጽሐፍ፣ በእናትህ ፈልጌ። በቃ በቃ? ቤት ከመጣች ጀምሮ ቤት የምን ውለታ ነው የምትይው? በጓደኞች መሃል ደግሞ ሁለታ ምናም የሚል ነገር የለም። ደግሞ እዚህ ከመጣሽ ጀምሮ በጣም ነው ደስ ያለኝ። አመሰግናለሁ። እውነት አንተ ባትኖር ኖሮ ጎዳና አውጥቼ ነበር። ይህን ጎዳና የምትይው፣ የሴጣን ጆሮ ይደፈን። እውነቱ እሱ ነው። እኔ የተጨናንቀሽ ማየት አልፈልግም። ደግሞ ቤቱ እንኳን ላንቺ አይደለም ለስንት ሰው ይበቃል። አይደል እንዴ? በእውነት መልካም ሰው ነው። እኔ ምለው ግልል ጌቺ እዚህ እንዳለሽ ያውቃል እንዴ? እረ ረ በፍጹም አያውቅም። እሱንም አቢያቅ ኖሮ ይህን ይጸብ ነበር። ምን አድርጊ ብሎ ነው? ኃላፊነቱን ባለመወጣቱ መሰለኝ እንደዚህ አይነት ነገር ውስጥ የገባሽው። ጌች ነገሮችን ቀለል አድርጎ መረዳት አይችልም። አታስቢ፣ አንድ ቀን መረዳቱ አይቀርም። እሱም እንዳንተ ቢያስብ ኖሮ ምንኛ ደስ ባለኝ ነበር። ያው አለበለዚያም ሴት ልጅ ነሽ፣ በጊዜ የሆንሽም የሚሆንሽም መፈለግ ነው። ያለ ጌች ነገኝ ማሰብ አልችልም። በጣም ነው መወደው። እንደዛ ብለሽማ ራስሽን አታሳምኝ። በደንብ ትችያለሽ። ምን ያክል እንደምወደው ስላልገባህ እኮ ነው። ገብቶኛል። ያው የጊዜ ጉዳይ ነው እንጂ ሁሉም ነገር ይረሳል። ይኸውልሽ፣ ለሁሉም ነገር ጊዜ አለው። እኔ ደግሞ የሆነ የጀመርኩት ስራ አዲስ ነገር፣ እሱ ነገር ከተሳካልኝ ሁሉም ነገር አስተካክሏለሁ። ስለዚህ በጣም በጣም ትንሽ ጊዜ ጠብቂኝ። እሺ ቆይ፣ አጎት ነገር እንዴት ሆነ? እሱማ ከዚህ በኋላ እንዳላይሽ ብሎ እኮ አንድ ያባሩኛል። እንዳላይሽ ብሎ አባሩኛል። እና ታድያ ያለሽው እኛ ሰፈር አክስት እንዳለኝ ከዚህ በፊት ነግሮኝ ነበር። ሰው አጠያይቄ ወደ እሷ ጋር ሄድኩና ስለተፈጠረው ነገር ስነግራት አዝና፣ እኔ ጋ መቆየት ትችያለሽ አለች። እሺ እንዲህ ከሆንማ በጣም የሚገርም ነገር ነው እንጂ፣ ይሄማ ደስ ሊያስብልሽ ይገባል። አዎ፣ ግል ሊሳይሽ፣ የምር የሆነ ደስተኛ ግን አትመስይም። እህ እንዲሁ አንዳንድ አንድ ነገሮችን ሳስቡ ገርሞኛል። ካልሽሽ ግን ደህና ነሻል። ሌላው እንዴት አደርክ? ዘይ እንዴት አደርሽ? ምንድን ነው በጧቱ ቀም ታተራምሰው? ቁርስ እየሰራው ነው። ኧረ የፈለግከውን አግኝተሃል ማለት ነው። አስቸኳይ እስቲ ቀስ ብለሽ ነው፣ እያወዛሽ ነው የሚደረግ። ሁሉም ነገር ባንዴ አይሆንም። ጥሩ ሀሳብ ነው ግን ፍቅር ፍቅር ስትጫወት የተነጋገር ነው እንዳትረሳ። ምን ነው አላመሸኝም። ምን ይሄ ስሜትህ የሚያሳምን አልመሰለኝም። ማስቀደም ያለብኝ እኔ ነኝ ከሆነ መልካም። በል ስራህን ስራ። እመቤቲቱን እንዳታበሳጫት። አይ እኔ ጉርሻ አልወድም። ምን ነው፣ ምግቡ አልጠፈጠሽም እንዴ? አይ ቆንጆ ነው፣ ግን ያው እኔ ጉርሻ ስለማልወድ ነው። ባለሙያ ነክ ምን ታደርጊዋለሽ? እናትቴ ያወረሰችኝ አንድ ቀሪ ንብረት ይሄ ብቻ ነው። እናትህ ባለሙያ ነበሩ ማለት ነው። ይገርምሻል፣ በአንድ ድስት ሁለት አይነት ነው የምታበስለው እናቴ። እንዴ እንዴት ነው ደሞስ? እንዴት አይባልም። የሰጡሽን መቀበል ብቻ ነው። እንዴ እንዴት፣ ለምን፣ መቼ ብሎ መጠየቅማ ግዴታ ነው። እነሱ የጋዜጠኛ ጥያቄዎች ናቸው፣ ለኛ አይሰሩ። ወሬኛ! አንተ ካዳመጡ ብዙ ታወራለህ ጭራሽ ሰርቼ ባበለውኝ። እሺ። እና እንዴት ነህ? አለሁልሽ። ታዲያ ምን ነው? ብቻ ያው እንደ ድንገት ከስራ ስለመጣሁ ለዛ ነው። እሺ፣ ስራ እንዴት ነው? ስራ በጣም አሪፍ ነው። አንቺ ጋርስ ክላስ እንዴት ነው? ክላስ አሪፍ ነው። ግን ጠፍተዋል። ከሊሊ ጋርም አይቻችሁ አላውቅም። ምን፣ ሰላም አይደላችሁም እንዴ? አይ በጣም ሰላም ነን። አረ ያው ትንሽ ስላል ነው። ዲል ያለችበት ቦታ ይሄን እንገናኛለን አይደለ። ምን ነው የተፈጠረ ነገር አለ እንዴ? አይ አንድ ላይ ቻቹ አላቀም። ለነገሩ ሊሊም ከአጎቷ ቤት ተወጣች በኋላ ብዙ አናዋራ። አው ሚገርምሽ፣ አክስቷ ጋር ከገባች በኋላ ብዙ ማይመቻት ትንሽ ጫናለ ይመስለኛል አክሴ በጣም ጥሩ ሰው ናት። አዎ በጣም ደስ ይላል። ስለዚህ እህት ወንድም ወንድም አገኘሻት ታዲያ። አይ ብቻዋን ነው የምትኖረው። ከባለቤቷ ጋር ተፋተዋል እንዴ? ምንም ልጅ የላትም እንዴ? እንደውም አብሬያት ስለሆንኩ በጣም ደስ ብሏታል። ከብቸኝነቷ ታዲያ እገላገልሻት። በቃ አንተ ተመለሳ እዚህ እንዳታይንና ደግሞ ሌላ ነገር እንዳይመስላት። እንዴ ምን ሆነሽ ነው? ትንሽ ሊሸኝሽ እንጂ በቃ ተመልሰን። አረ ሊሊ፣ ልሸኝሽ እና ትንሽ ልሸኝሽ። ቻው። በቃ ሊሊ ደውይ ነው። እሺ፣ ቻው። እንዴ መጣሽ? እንዴ አዎ። ምንም ሀሳቤን ሰብስቤ መማር አልቻልኩም። ምን ነው ችግር አለ? እንዴ ትንሽ ራሴ ነው ሞኛል። በቃ ግቢያ አረፍ በይ፣ አንቺ ትንሽ ተጨዋታ አትሄድም። አይ ሊድ እቃ ፈልጌ ነበረ። በቃ አረፍ በይ አንቺ አሁንም ስለሱ እያሰብሽው፣ ብቻ ባልሆነ እሺ። ምን ላድርግ ታይዋ፣ ይህንን መረዳት ሳልቻለ የራሱ ጉዳይ ነው። አይ የሚል ተሆነ ደግሞ የራሱን ቤት ያስቀምጥሽ። አንቺ ደግሞ የእሱን ጸባይ እያወቅሽው፣ ትዳርን እኮ እንደ ትልቅ ነገር ነው የሚፈራው። ታዲያ ይሄ እኮ የራሱ ችግር ነው። እንደምታወሪው ቀላል ቢሆንማ ምንኛ ደስ ባለኝ ነበር። አረ እንደዚህ ፊት አትስጩው። ካወቀ ቢወቅ። በቃ ባያውቅ ነው የሚሻለኝ። ባይሆን እሱን ታየውና፣ ግርማን ባታስከፊ ይሻላል። ምን አድርጌ ነው ማስከፋው? ደግሞ እሱ ጌች ጌች እያልሽ ነው። ምንም ቢሆን በችግር ቀን የደረሰልኝ ሰው ማ ማስቀየም አልፈልግም። ካሜራውን በትክክል ማስቀመጥ እርግጠኛ ነህ? አዎ፣ አስቀምጫዋለሁ። አሁን ትልቁ ኃላፊነት ያንተ ነው። እንደምንም ጌችን የሚያሳምን ነገር እፈልጋለሁ። ችግር የለውም ግን ሊሊን፣ ሰላም መውዳት ብቻ በነጻ ይሰራል ብለሽ እንዳታስቢ። ስግብግብ ትሆን። ቅድሜ የታዘዝከውን አድርግ። ደሞ እኮ የጋራ ጥቅሟችን ነው፣ ከአንቺ በላይ ለእኔ ጥቅም። ስለዚህ ቅድሜ የታዘዝከውን አድርግ። እሺ፣ ችግር የለውም። ሂላ፣ ደስ ያለህ ቀን ያው ችግር የለውም። ብዙ ማትጨነቅ ደግሞ ናፍቀሽኛል። በጣም እኔም በጣም እና አክስት ደህና ናት? ደህና ናት። ያው እኔ ያለውላት ምን ትሆናለች። ብታስታውቂኝ ግን ደስ ይለኛል። እሺ፣ ግን ቅድሚያ ባህሪዋን በደንብ ባውቀ አይሻልም? ምናልባት ንቀት እንዳይመስላት። ይሁን፣ ጥሩ ሰውና ስራሽን ብዬ ነው። አዎ እንደውም መጣች። በቃ በኋላ ለውልል በርትሻል። ግድ ነው ግን። ምስራዬ እባክህ ዝም ብለው ነው። ተማሪ ሲላፋ ይወዳሉ። ዛሬ ደግሞ በጣም አውሮብሻል። አመሰግናለሁ። ምነው ትናንት? ዋ አልጠጣም። ቆይ ቆይ፣ ኧረ እኔ አመጣልሻለሁ። ችግር የለውም። እኔ ላምጣልሽ። አይ ችግር የለውም በቃ። ደህና ደር። አንተም ግባ እናተኛ። እኔ ወስዳለሁ። ምንድን ነው የሚያስቸኩልሽ? በአንድ የሚሆን ነገር እኮ የለም። አብ ሲጥዬ ጎመን ቀቅዬ እያልክ እዚህ ክችን ውስጥ ከምትር መጠመጥ መጣ፣ የታዘዝከውን አታደርግ እንዴ? በችኮላም የሆነ ነገር አለ እንዴ? የሌሊኝ ጸባይ ታውቂዋለሽ አይደለ? ትንሽ ጊዜ ስጭኝ አልኩሽ። በቃ ታውቃለህ፣ በጌች ጉዳይ ችኩል ነኝ። አውቃለሁ። ታወቅክ ታዲያ፣ ያችን ጅል ከመንገድ ያስወጣልኛ። እመኚኝ፣ አረገዋለሁኝ ግን ትንሽ በቃ ትንሽ ጊዜ ስጭኝ። እስቲ ያው ያውልህ፣ የመጨረሻ ሁለት ቀን ብቻ እሰጥችሃለሁ። አፍጥነው። አሪፍ ቤት ነው ያምራል በጣም አዎ። ችግር አለን። ጥሩ ስሜት እየተሰማኝ አይደለም። ምን እየተፈጠረ? የተፈጠረ ነገር አለ። ግርማ ማታ በጣም ተጠቅቶኝ ነበር። ማለት ማለት ሊስመኝ ነበር። ለእኔ ስሜት እንዳለው ነው የተረዳሁት። አራት ተከብጁ ወይ ሞቅ ብለት ሊሆን ይችላል። ቀረ በፍጹም ስካር እንኳን የለበት። ከወደደሽም ተረጃ ቀለል አድርግ። ቆይ እንዴት ነው ቀለል ማድርገው? እንደውም እንደ ውለታው ቢሆንማ አንቺ ነበርሽ ልትወጁ የሚገባው። የምርሽ ነው የምታወሩ? እኔ እኮ በጣም የምወደው ፍቅረኛለኝ አራት አምሮር የሆኔ። ስቀልድ ነው። አስደነገጥሽኝ እኮ እንደዛ ቤኛ! ምለ ገንጌች ጓደኛ እንዴት ናት? እሷ ምን ትሆናለች? እኔ በሀሳብ ከሰች። ምን ነው ጌች አዲስ የተፈጠረ ነገር አለ እንዴ? አዎ በእናት ከጓደኛዋ ጋር ወታሁን። አክስቷ ጋር ያለችው ምንድን ነው? እናንተ ደግሞ አንዴ አክስቷ ጋር አንዴ አጎቷ ጋር ገባች ምናምን እያላችሁ ዘመድ የምትቆጥሩት ምን። አንደኛዋን ቤተሰቦቿ ጋር አትገባም እንዴ? እናቷ ጋር አትሄድም? ነግሬ ነበር ፈልጌ የሊሊ እናት ሰው ቤት ነው የሚሰሩት። ልብስ አጣቢ ናቸው፣ እንኩሮ አንኳሪ ናቸው። እኔም እንደዚህ አላሰብኩ ነበር። በጣም ትልቅ መከራ ላይ ናቸው። ሊሊ እንደዚህ አምሮ ባስተያት ደስተኛ ትመስላለች፣ ውስጧ እየተቃጠለ ነው። እኔ በጣም የምናደደው ለሊሊ አንድ ነገር ማድረግ አለመቻል ነው። ምን እኔ ባክ ንባብ አስክሮኝ እኮ እድር ቤቴ የተወራውን ሰው የነገረኝን ጠቅላላ ልቦለድ ላይ ያነበብኩት እኮ ነው የሚመስለኝ አንተ እኔ በጣም ያስጨነቀኝ ካጎቷ ጋር ከወጣች በኋላ ልክ አደለችም። ሊሊ ያልነገረችኝ የሆነችው ነገር አለ፣ ግን ምንም ልረዳት አልቻልኩም። የምር የድሯ ሊሊ እንኳ አደለችም። እያት እስቲ ሳቋ ሁሉ ክስ ምን ያለው ብቻ። በዚህም ይሁን በዛ የሆነ ነገር ማድረግ አለብኝ ዛሬ ይሄ ቁርስ ተደገመ። ምን ነው ቢያንስ በቀይ እንኳን የምታረገው? ምን ነው ችግር አለ እንዴ? አዎ ችግር አለ። ምን ተፈጠረ? ለምንድን ነው ግን ማትረጂ? ምን ልረዳክ? በጣም እንደምወድሽ ነዋ ነው። ይቅርታ ግርማ፣ ሞዶ ፍቅረኛ። ስሚኝ ምንም አይነት ተቃራኒ ሀሳብ መስማት አልፈልግም። አንድ ነገር ልንገርሽ ከልቤ በጣም እንደምወድሽ ግን እንድታውቅ ይፈልጋሉኝ። ቤት ጣለ ቆይሽ፣ ሌላ የምትሄጅበት ቦታ አለ? እሱማ የለኝም። ታዲያስ? አላውቅም። ግን ለራሴ ብዬ ግርማ መብዳት ያለብን አይመስለኝም። ባይሆን ጌችን ባስቸግረው ይሻለኛል። ጌችማ ሸክም እንዳትወኝበት ፈርቶ መሰለኝ መጀመሪያው ነው ያልተቀበለሽ። ቆይ እሺ፣ ምን ላድርግ? ነገሮች እስኪስተካከሉልሽ ድረስ ትንሽ ታገሽ። ወይኔ፣ ምን አይነት ጣጣ ነው በፈጣሪ! አይዞሽ ጓደኛዬ ቀጠሮ አላት። ለዛ ነው ቤትሽ። ልክ አይደለም አክስትሽ ሰላም አይደለችም እንዴ? ደህና ናት። እና ታዲያ ምንድን ነው እንደዚህ የተጨናነቅሽው? ሸክም እንደሆን ኩባት እየተሰማኝ ነው። ቆይ ለምን አብረን አንኖረው? ሁሉም ነገር እንኩል ይሊ በጊዜው ነው የሚሆነው። ለምንድን ነው የምትቸኩለው? ቆይ ለምን ጭንቀቴን አትረዳኝ? ገብቶኛል ውዴ፣ ትንሽ ብቻ ታገሽኝ እንዳለኝለቀቆይሽ የፈለግከውን አገኘው? አግኝቻለሁ። አይ፣ ቆይ ንልሾ ደስታ ስለበለጠብኝ ገንዘቡንም ክፍያውን የምትችዋለሁ። እየቀለድክ መሆን አለበት። ለምንድ ነው የምቀልደው? ትንሽ ላስብበት አልኩሽ እኮ። ምንድን ነው የምታስብበት? አግባኝ አይደለም። አይ፣ ረጋ በይልኝ የእሷ ደስታ ይበልጣል ወይስ ገንዘብ ይበልጣል? የትኛውን ነው ቼክ አድርጌ ነው ምንድነው? ብትወዳትማ ኖሮ እንደዚህ አይነት የቂል ስራ ባልሰራ ነበር። እሱን ለማንኛውም እንደዚህ መጮህ ሳይሆን ደውዬ አሳውቅሻለሁ። ለማንኛውም ቻው እቸኩላለሁ። ወይኔ ወይኔ። ሰላም፣ እንደዚህ ማን መጫወቻ ነው? ሄሎ ሰሪ እንዴት ነሽ? ሰላም ነው። ደህና ነኝ። እንዴት ነው? አለሁልሽ። በእና ስለሆነሽ ጉዳይ ፈልጌሽ ነበረ ላማክርሽ። ችግር የለውም። ዛሬ መጥሻል? ኧረ ችግር የለውም። እሺ በቃ ነገ። እሺ በቃ እደውልልሻለሁ። ነገ እንገናኝ እሺ? ሰልዬ ቻው። ምን እያደረክ ነው? ዞሽ አትበኝ። አልገባኝም። እንዴት አድርጌ ላስረዳሽ? እኔ እኮ በጣም የምወደው ፍቅረኛ አለኝ። እንደዚህ አትበይኝ። እኔ በጣም ነው የሚያመኝ። እውነት እሱ ነው። ምንም ግድ አይሰጠኝም። እኔ ለእሱ ይህን ያህልማ። ራስ ወዳድ አትሆን። ራስ ወዳድ ወይ ለእዚያውኑ